የማዕከላዊ ኢትዮጵያ ክልል ከተሞችን ውብ ማራኪና ለኑሮ ምቹ ማድረግ የሚያስችሉ ኢኒሺዬቲቮች እየተገበሩ ይገኛሉ። የኮሪደር ልማት፣ የከንቲባ ፕሮጀክት፣ ጽዱና አረንጓዴ ልማት ተጠቃሽ ናቸው። እነዚህ ስራዎች የከተማ አስተዳዳሪዎችና ባለድርሻ አካላት በተገኙበት በቡታጀራ ከተማ ተገምግመዋል። በምክትል ርዕሰ መስተዳደር ማድረግ የከተማ ልማትና ኢንዱስትሪ ዘርፍ አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየሁ ወልደ ሚካኤል የኮሪደር ልማት ስራ አዲስ ጅማሬ ቢሆንም ጠንካራ ጎኖች አሉት ብለዋል። ኮሪደር ልማት ላይ በጥንካሬ የምንወስዳቸው ጉዳዮች አሉ እስካሁን በመጣንበት ሂደት አንዱ በሁሉም አካባቢ በንቅናቄና በምልአተ ህዝቡ እውቅና ወደ ስራ ለመግባት ጥረት ተደርጓል። ሁሉም አካባቢ ላይ ይሄ በጣም ጥንካሬ ነው። ህዝቡ አክሰፕት እንዲያደርገው፣ እንዲቀበለው ባለቤት እንዲሆን አድርገን ነው ወደ ስራ የገባ ነው። ሁለተኛ፣ በጣም ጥቃቅን ነገሮች ቢኖሩም ወሰን ለማስከበር እየተሰራው ስራ በከተሞች በጣም ጥሩ የሚባል ነው። ህብረተሰቡን አሳትፈን ወሰን ለማስከበር የሄድንበት ርቀት በጠንካራ ጎን የሚታይ ነው ማለት ነው። ሀብት የማሰባሰብ ጅማሮዎች አሉ። ይህም በጥንካሬ የምንወስዳቸው ናቸው። መስፋት ያለባቸው የሚቀሩ ጉለቶች ቢኖሩም ሀብት ለማሰባሰብ እግረ መንገዱን የህብረተሰቡን ባለቤትነት ለማረጋገጥ የምናደርጋቸው ጥረቶች አሁንም በጥንካሬ የሚወሰዱ ናቸው። ስራውን በዲዛይን ቆጥረን ይዘን ዝርዝር አውጥተን ለይተን ለመስራት ያደረግናቸው ጥረቶችም እንዲሁ በጥንካሬ የምንወስዳቸው ናቸው። የኮሪደር ልማት ስራ የተሟላ ፓኬጅ ይዞ መሰራት ቢኖርበትም የተጓደሉ ነገሮች ይታያሉ ያሉት ኃላፊው ለማጠናቀቅ የወጣለትን የጊዜ ገደብ መጠበቅ ላይም መታረም ያለባቸው ጉድለቶች መኖራቸውን አንስተዋል። በጉድለት ወስደን በፍጥነት እያረምን መሄድ ያለብን ጉዳዮች አንዱ ጊዜ አጠቃቀማችን እና በፕሮጀክት መልክ መምራት ላይ ያለ ችግር አለ። ወሰን ማስከበር ስራ በእቅድ ነው ልክ ማጠናቀቅ ላይ ጥሩ ቢሄድም ጉለቶች ያሉበት መሆኑን መውሰድ አለብን ማለት ነው። ሌላው የስራውን ሁሉንም ይዘቶች የስራውን ሁሉንም ይዘቶች አቀናጅቶ መውሰድ አለመቻል ማንጠባጠብ በደንብ ይታያል ማለት ነው። ለምሳሌ አሁን እግረኛ መንገድ ጨርሰን ቦይ ጨርሰን እንደገና ለመብራት ፕላን ልናደርግ ነው ማለት ነው። በዚህ በኩል የእግረኛውን መንገድ የሚሰራ አለ፣ የውሃውን መንገድ የሚሰራ አለ፣ መብራት የሚተክል አለ። ሁሉም በየቲሙ ሆኖ ሰርቶ በአንድ ጊዜ አልቆ ነው የሚመጣው ፕሮጀክቱ። አሁን በምንወስድ መንገድ ግን ምንም ብታደርግ በአንድ ጊዜ ያልቅም ስለዚህ ፕሮጀክት ሊሆን አይችልም። ማለት የተቀመጡ የሀብት አሰባሰብ አማራጮችን ሁሉን መጠቀም ጉለት አለ። አሁንም አንዱን ሁለቱን ነው የምንጠቀሙ። ሁሉንም የሀብት ማሰባሰቢያ አማራጮች ተግባራዊ ማድረግ አለብን። የየአካባቢያቸው ነዋሪዎች ለፕሮጀክቶቹ የሚያደርጉት ድጋፍ ከፍተኛ መሆኑን የገለጹት የከተማ ከንቲባዎች፣ በዚህም የታቀዱ የልማት ስራዎች በአግባቡ እንዲሰሩ አስተዋጽኦ የጎላ ነው ብለዋል። የወራቢ ፓርክ ብለን እያለማ ነው ያለ የወንዝ ዳርቻ ልማት አለ። እንደ ከተማ እንደ ወራቢ ከተማ አስተዳደር ሙር ትኩረት አድርገን እየሰራን ያለ ነው። የእሱን ፓርት ነው ማለት ነው። እሱ ላይ እየተሰሩ ያሉ ወደ ተግባር የገቡ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ወደ 85 ፐርሰንት የደረሱ አሉ፣ 60 ፐርሰንት የደረሱ አሉ እንዲሁም ደግሞ ሰላሳ ፐርሰንት ደረሰዋሉ። ያው እንግዲህ እነዚህ እስከ ሰኔ ሰላሳ ማለቅ ያለባቸው ናቸው። ግን ያው እንደ ክልላችን የተቀመጠልን እስከ ግንቦት ሰላሳ ይለቅ የሚል ነው። በዛ አስተሳሰስ የሚያልቁ አሉ ማለት ነው። ወደ ሰኔ የሚሄዱብንም ፕሮጀክቶች ያሉ መሆኑን የገመገምንበት ነው። ለዚህም ማህበረሰቡ ከፍተኛ የሆነ እንቅስቃሴ እያደረገ ያለበት ነው። ቃል የገቡት በርካታ ብሮች አሉ። ግን እስካሁን ባለው ደግሞ እስከ 60 ሚሊዮን ብር የሰበሰብንበት ሂደት ነው ያለ። አሁን ኮሪደር ልማተን እኛ እስከ ሰኔ ድረስ 35 ኪሎ ሜትር ሁሉንም እንጨርሳለን ብለን እናስባለን። አሁን ባለን ደረጃ መጀመሪያ አራት ነጥብ አራቱን እስከ ጊምቦ 30 እንጨርሳለን፣ ቀሪውን እስከ ሰኔ 30 እንጨርሳለን ብለን እናስባለን። ይህ ብቻ ሳይሆን ከተማው 25 ኪሎ ሜትር አስፋልት የሚሰራ አለ፣ የአረንጓዴ ስራዎች አሉ፣ የዋ ፕሮጀክት አለ እንደገና አንድ ፕሮጀክት ለአንድ ከተማ ፕሮጀክት አለ። እሱም የጨረታ ሂደት አልቆ ከአዱ ጀምረ የምናስጀምራለ። እሱ በአንድ ወር ተኩል እስከ ሁለት ወር የሚያልቅ ፕሮጀክት ነው። ወደ ሰባት ቢሊዮን የሚደረስ ፕሮጀክት ከተማ ውስጥ አለ። እነዛ ነው እየሰራ ነው ማለት ነው። እነዚህን ሁሉ የምንሰራው በከተማ ገቢና በኮሚኒቲው ነው። ህዝቡ ነው። ባለሀብቱ ህንጻውን ከፈረሰ በኋላ አስር ሚሊዮን ብር ቃል ገብተዋል። አብዛኛው ከአስራ አራት በላይ ባለሀብት አስር ሚሊዮን ብር በላይ ለመክፈል ቃል ገብተዋል። አጠቃላይ ከማህበረሰቡ ጋር ተግባብትን የጋራ መግባባት ፈጥረን ኮሪደር ልማት ለከተማችን ያስፈልጋል አያስፈልግም በሚል ሲሪየስሊ ተነጋግረን፣ እሺ ማስታካት እንችላለን አንችልም የሚለው ነገር ላይ በደንብ ተነጋግረን ነው ወደ ተግባር የገባ ነው። ከማህበረሰቡ ወደ 344 ሚሊየን መሰብሰብ አለብን በሚል ከማህበረሰቡ ጋር ተግባብተን ወደ መድረክ ወደ ማህበረሰቡ ገብተናል። ክቡር አቶ ስንታየሁ ባሉበት አጠቃላይ የምሳ ፕሮግራም በማዘጋጀት ሀብት የማሰባሰብ ስራ የሰራንበት አንድ ሰዓት ተኩል ባልሞላ ጊዜ ውስጥ ከማህበረሰቡ ወደ 101 ሚሊዮን ብር ለዚሁ ኮሪደር ልማት መሰብሰብ የተቻለበት ከዛ ባሻገር አጠቃላይ የገቢ ሞቢላይዜሽን ቻሌንጅ በማስጀምር ወደ 171 ሚሊየን እስካሁን ባለው ገቢ መሰብሰብ የተቻለበት በመንግስትም ወደ 156 ሚሊዮን ኮሚትመንት ተወስዶ እንደ ጥቅል የተሻለ ስራ እየተሰራ ያለበት ሂደት አለ። በማዕከላዊ ኢትዮጵያ ክልል በእቅድ ተይዘው እየተሰሩ ያሉ አብዛኞቹ ፕሮጀክቶች እስከ ሰኔ 30 2017 ዓ ም ይጠናቀቃሉ ተብሎ ይጠበቃል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ቡታጀራ።